ለሚያጠጉን ለፖሊስ ነው የምንደውለው። ምን ሊያረጉ ሊያረጉና ሊወስዱና አስቱሽ ምሳሌ ይሄን ያለው አይወስዱሽ። ፖሊስ ነው የምንጠራው፣ ነግሪያቸዋለሁ። ይኸው እደውላለሁ እደውላለሁ፣ እንዳትጠጉን። ውብዬ ውብዬ ሰው ነው የምጠራው፣ አትጠጉኝ። ሞጌ ነጻ ወጣውካ የኔ ነጻ ወጪ አወጣሽኝ። ጓደኛ የጭንቁለ ስልኩ ዘግቶ ቢጠፋ አንቺ ግን አወጣሽኝ። አረ ሞጌ እኔ ራሷ ሁን የሌለ ጨንቆኛል። ቡራ አሁንም ስልኩ አይሰራም። እየቀለድሽ ነው ኪድዬ? አሁን በዚህ ይቀለዳል? ሞጌ ቤትስ አልመጣም። ለቀመሙ ደውዬላት ነበር፣ አልመጣም። እሷ እራሱ ተጨንቃለች። እሺ ቅድስትዬ በቃ አባዬ ይመጣል። እንደገና እንቺ ይህን ታጽናኝ ከፍታ ያለሽ እኮ ቅድስትዬ፣ አሳዘንሽኝ። ምን ለማለት ፈልገሽ ነው? ቆይ እያደግሽ ነው እንዴ? አረን ያላደግኩም ገና እኮ አምስተኛ ክፍል ነኝ። አድገሽ ነው እንጂ እንደዚህ አይነት ሽሞጥ። እሺ ምን ላደርግልሽ? ቡና ላፍላልሽ? ምን አመለጡኝ ምን ማለት ነው ማለት ነው ያንተ ደረስ አንተ ማህይብ ከብት፣ ለአንድ ሰዓት እንኳን መታገስ ይከብድሃል። ይህኔ እኮ ሌላ ሴት ይዞ እየተዝናና ይሆናል። ሌላ ሴት የሚይዘው ለምንድን ነው አልገባኝም። እንዲገባሽ አድርጌ ላስረዳሽ። ሌላ ሴት አግብቶ እየተዝናና ነው። ዛሬ ደግሞ ምሳ ይል ለምን እንጀራ ግዢ። እኔ ብር ጨረስኩ። ወይኔ፣ መሀሌት ወረጀ ወረጀ፣ እንደዚህ ልውደቅ። ባልሽን መፍታት አልነበረብሽም፣ ያውም ምንም ነገር ሳትጂ። በጣም እየተጸጸትሽ ነው አይደል? እንደሚሆን አልመሰለኝም ነበር። የሰው ወሬ ሰምቼ ዛሬ ቁራሽ እንጀራ የምቸገር ሰው ሆንኩኝ። ያን ያክል ብር እንዳልቆጠርኩ። አዎ የሰው ወሬ መስማት አልነበረብሽም። አንቺ ሄደለሽ እንደ አንዷ መካሪያ የነበርሽው እኮ እኔንም ቢሆን መስማት አልነበረብሽም ነበረብሽም። ብሩክ የት ነው ያለው? ብሩክን ማን ነው ያገተው? ቀን ሙሉ ሳያያት የማይውላትን ልጁነን ትቶ የት ነው የሄደው? እውነት ቅድስት ልጃገረዷን ስላልሰጠችው እና እምቢ ስላለችው በዛ ኮርፎ ከቤቱ ሊወጣ ይችላል ወይስ? ብሩክን ያገቱት እነማን ናቸው? ብሩክ ከዚህ ቀደም ወስደዋለሁ ያለውን ዕፅ ቆሻሻ ገንዳ ውስጥ በመጣሉ ምናልባት እነዚህ ሰዎች ብሩክን አግተውት ሊሆን ይችላል። ሰላም ሰላም! የቻናል የቤተሰቦች ሰዎች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ። እንደምናላችሁ፣ እንደምቆያችሁልኝ እነሆ ዛሬ በክፍል 72 ተመልሼ መጥቻለሁ። እስከ ፕሮግራም ፍጻሜ አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሳብስክራይብ፣ ላይክ፣ ሸር ማድረግ እንዳይረሳ እንግዲህ ዳራ ድራማ ዛሬም በአስደማሚነቱን ቀጥሏል ማለት ነው። እንግዲህ ክፍል 72 እነ አቶ ዝናና ማህሌት እንግዲህ ሞገስን እነ ቅድስትንና ሉላን እንዲከታተል የተቀጠረው ሰው እነሱን በመከታተል ላይ ነበረ። ነገር ግን ሞገስ ዛሬ ወንዳ ወንድነቱ ተሰምቶት እሱን አስቀድሞ በማየቱ መልሶ እንግዲህ ሲያሯሩጠው ውሏል ማለት ነው እንግዲህ እነሱን እንዲከታተል የተቀጠረው ሰውም በፍራቻ ተመልሶ እየሮጠ ነበረን መጨረሻም ላይ ያው እንግዲህ አንዳንዴ የደህንነት ስራ የሚሰሩ ሰዎች መልሰው ራሳቸው ሪስክ ውስጥ ነው የሚገቡት የሚባለው እውነት ነው። እና የተሰጠውን የደህንነት ስራ በአግባቡ መስራት ባለመቻሉ ይሄ ሰው ተመልሶ እንግዲህ በዝናጅ ውስጥ ገብቶ በምታዩት መልኩ በጣም በአሰቃቂ ሁኔታ አንጠልጥሎ ሊገለው የግድያ ሙከራ አድርጎበታል ማለት ነው። እና አንዳንዴ እንደዚህ የደህንነት ስራ የሚሰሩ ሰዎች ለዛም ነው ብዙ ሰዓት የደህንነት ስራ የሚሰሩ ሰዎች በህይወት ከዛ ስራ መውጣት ሲፈልጉ በህይወት አይወጡም የሚባለው። ወይም የደህንነትን ስራ አብዛኛው ሰው የሚፈራው ለዛ ነው፣ ምክንያቱም ብዙ ሚስጥር ያውቃሉ ተብሎ ስለሚታመን ከነ ሚስጥራቸው እንዲሞቱ ይፈለጋል፣ እና የተሰጣቸውንን የመረጃ ሚሽን ሲጨርሱ ራሳቸውን ያስወግዷቸዋል። ይሄን ሰው እንደዚህ አይነት ነገር ነው የገጠመው እንግዲህ ማለት ነው። ሌላው ወይዘሮ መሀሌት ዛሬም ተስፋ አላት። በቤቱ ተስፋ አላት። አሁን ዝና እንግዲህ አዲስ ነገር በውስጧ ደግሞ እያጫረላት ነው። ሌላው እንግዲህ ብሩክ ከቤት እንደወጣ አልተመለሰም። እንግዲህ ከቤት ወጡ ያልተመለሰበትን ምክንያትም ቅድስትም ማወቅ አልቻለችም። በባለፈው እንግዲህ አብረው በነበሩበት ሰዓት መብራቱን ላጥፈው ብሎ መብራቱን ካጠፋ በኋላ እንግዲህ ክብረ ንጽህናዋን ይወስዳል ብለን ጠብቀን ነበር። አልሰጠችም ቅድስት በመግደርደሯ። እሷ እንግዲህ ከራሷ ጋር እያገናኘችው ነው ጉዳዩነን። ምክንያቱም እንደዛ ስለከለከልኩት ነው ወደ ቤት ያልተመለሰው እኔን አኩርፎኝ ነው ብላ እያሰበች ነው። ነገር ግን በዛ ምክንያት ሊሆን አይችልም። ምክንያቱም ሳያት የማይውል ልጅ አለችው። ከቤት ወጥቶ የሚያድርበት ምንም አይነት ምክንያት የለውም። ነገር ግን አቶ ዝና ደግሞ ምን እያለ ነው አሁን? አቶ ዝና ቤቱን አልተሸጠም እንዳልተሸጠ እየነገረ ነው። ቤቱ አልተሸጠም። ምክንያቱም አደንዛዥ ዕፅ ይዞላቸው ወደ ውጭ ሊሄድ የእኔ ጓደኞች ነበሩ የላኩት ብሩን ከተቀበላቸው እና ወስድላቸው አላቸው። ካላቸው በኋላ ቆሻሻ ውስጥ ጥሎታል አልወሰደውም እያለ ነው። ያ ማለት አሁን ብሩክ ያለበት ህይወት ውስጥ አሳሳቢ ደረጃ ላይ ያደርሰዋል ማለት ነው። ምክንያቱም ብሩክን ምናልባት እነዚህ ሰዎች አግተውት ሊሆን ይችላል። የቤት ከወጣ አልተመለሰም። ስለዚህ እንደዚህ አድርጎ ከሆነ ምክንያቱም ይህም ራሱ አንድ ማጭበርበር ስለሆነ አለመውሰዱ መልካም፣ ነገር ግን ብሩን ወስዶ እስከተጠቀመ ድረስ በእነዚህ ሰዎች አጣብቂኝ ውስጥ ገብቶ ሊሆን ይችላል፣ ወይም ታግቶ ሊሆን ይችላል የሚል እምነት አለኝ። ብሩክ ብሩክ ማለት ነው። ምክንያቱም ሁለት ቀን ሙሉ ወደ ቤት የማይመለስበት ምንም አይነት ምክንያት ስለሌለው። ነገር ግን ቅድስት አሁንም ተስፋ አልቆረጠችም። ምናልባት ማህሌትም ጋር ሊሆን ይችል ይሆን ከሚል ወደ ማህሌት ደውላ ነበረ። ማህሌትም የሰጠቻት ምላሽ እንግዲህ የቀማሽኝ ባሌ ምን ይሰራል ከእኔ ጋር እያለች እያዋከበቻት ነው። ያንቺ ጭቅጭቅ አልፈልግም፣ እኔ ልጠይቅሽ ነው አውቃለሁ ወይ አላውቅም ብለሽ፣ የእሷም የጨነቃትን ምታከል ሲጀምር ማህሌት ጋር የሚያደዋውላት ምንም አይነት ጉዳይ አልነበረም አለ ሌላው ትዕይንት እንግዲህ ምንድነው፣ አንዳንዴ ሰዎች አማክረዋችሁ አማክረዋችሁ እናንተ ገለል ስትገቡ እኔን አይመለከትም ይላሉ። ብዙን ሰዓት ኤፍራታ እንግዲህ መሀሌትን የጀርባ ጥንት ሆና የምታማክራት የነበረ ይህን አድርጊ፣ ይህን አድርጊ የምትላት የነበረች ልጅ ነች። ነገር ግን መሀሌት ሴሯ በሙሉ አልሳካላት ሲል እኔን መስማት አልነበረብሽም ወደ ማለት ደረጃ መጣለች። ምክንያቱም አንቺ ስታማክርኝ ነበር ለምን ዛሬ እንደዚህ አልሽኝ ስትላት እኔንም ቢሆን መስማት አልነበረብሽም እያለች ነው። በተለይ በትዳራችሁ በኩል ላይ እንደዚህ አይነት ሰው አንዳንድ ሰዎች አይጠቅማችሁም። እንዲህ ነው እንዲህ ነው እሱን ብትፈችው ይህን ብታረጊ ስለማይወድሽ ነው፣ በላይ የተደረበብሽ ነው ምናምን ብለው የሚያማክሯችሁ ሰዎች ነገ ከእናንተ ጎን እንደማይቆሙ ከኤፍራታ መማር መቻል አለባችሁ። እናንተ ቀና ስትሉ አብረዋችሁ ያሉ ይመስላሉ። እኔ አግዥሽ እኔ ደግፍሽ ሊሏችሁ ይችላሉ። ነገር ግን የሆነ ቦታ ሊሄዳችሁ ስብር ስትሉና ደጋፊ ባጣችሁበት ሰዓት እነሱ እኔንም መስማት አልነበረባችሁም ይላሉ። ስለዚህ ከዚህ ድራማ መማር ያለባችሁ ነገር ብዙ ነገር አለ ብዬ አስባለሁ፣ ውድ እህቶች ወይም ወንድሞች። ምክንያቱም የሚያማክሯችሁ ሰዎች የጠቀሟችሁ ይመስላቸውና እናንተንን የማይሆን ገደል ውስጥ ከተዋችሁ ይገኛሉ። እንደዛ ውድቀታችሁ ሲያምን አሁን አይታችኋል ወይዘሮ መሀሌት ምንም ያልቸገራት የነበረች እንደ ልቧት እንደ ላቃምትኖር የነበረች ሰው ነች። ነገር ግን የእነ ኤፍራታን ምክርም የሌሎችንም ምክርም ሰማች። ሀብት አጋብሳለሁ ስትል እሷ ራሱ ዜሮ ዜሮ ቦታ ሄዳ ወደበች። እንጀራ መግዣ እንኳ ጠፋ። እንጀራ ግዢ እያለቻት ነው እየሰማቸት ነው። ኤፍራታን የለም ራስሽ ግዢ ጨርሻ ያለው እያለቻት፣ በዚህ ደረጃ ነው። ይጠቅማችኋል ብሎ ሲያማክሯቸው የነበሩ ሰዎች እስከ መጨረሻው ጥግ ድረስ ሊጠሏቸው ይችላሉ። ጥግ ድረስ ጥላቻ ሊያሳያቸው ይችላሉ። ስለዚህ አንዳንዴ ምክርን ከሚሰጣች ሰዎች በላይ እናንተ ራሳችሁን መዝናችሁ መንቀሳቀስ መቻል አለባችሁ ማለት ነው። ምክንያቱም ምንም ሳይጎልባት በሰው ምክር ወጥታ ዛሬ ጎዳና ላይ ልትወድቅ ትንሽዬ ደቂቃ ነው የቀራት ማለት ነው። አሁን ያላት እራሱ ምንድነው ዝና ጋር ባላት ተስፋ ብቻ ነው የምትንቀሳቀስ። ዝና ደግሞ መጨረሻ ላይ ይችን ልጅ አንቅሮ ይተፋታል። ዝናን መሀሌት የሚጠቀምባት እስከ መቼ ነው ካላችሁኝ፣ ሉላን ከሞገስ እጅ እስከሚያወጣ ድረስ ነው። አሁን እያያቸዋት ነው። እስከዛሬ ድረስ ሉላን ማላገኛት የአንቺ እጅ አለበት ወይ፣ አንቺ ለነ ሞገስና ለነ ብሩክ እየሰራች ነው ወይ ያላት ነው። ደግሞም እውነቱም እየሰራች ነው። ለምን ቤቱን እንደማታገኘው ከብሩክ ጋር እርግጠኛ ነች። ስላልሆነች ዝናን በፍቅር አማልዬ ዝናን ይኔ ያደርጋለሁ የሚል ሀሳብ ነበራት። እሱም ነገር እንደማይሳካ እርግጠኛ ሆናለች አሁን ላይ። ስለዚህ ዝና እሷን የሚጠቀምባት ሉላን እስከሚያገኝ ነው። ሉላን ካገኘ በኋላ ደግሞ በጥፊ አጠናግሮ ማህሌትን ጎዳና ላይ ያወጣታል ማለት ነው። ስለዚህ ማህሌት መጨረሻ ላይ የምትቀረው በዜሮ ነው። የክፉ ሰው ውጤቱ ያ ነው የሚሆነው፣ ዜሮ ዜሮ ላይ ነው የሚቀረው። ነገር ግን ማህሌት ታስታውሳላችሁ፣ ቅድስትን ከቤት ለማስወጣት መቶ ይከፍላለች። ሌላም ሰዎችን ቤተሰቡን የሚከታተል በሙሉ በየጊዜው በገንዘብ እየከፈለች ታወጣለች። በእርግጠኝነት ከብሩክ የምትወስደው ቤት እኮ ማህሌት ለሴራ ያወጣችው ብር ሊበልጥ ይችላል ዋጋው ማለት ነው። ስለዚህ ክፋት መጨረሻው ውድቀት ነው የሚያመጣና ከወይዘሮ ማህሌት መማር መቻል አለባቸው። እንደ ወይዘሮ አይነት ማህሌት የክፋትንትን ልባቸው ላይ ያሉ ሰዎች ከእሷ ውድቀት መማር መቻል አለባችሁ ማለት ነው። ከዛ ውጭ እንግዲህ ቅድስትንና ምሳሌን ማገት መቻል አለብህ፣ እነሱን ይዘህ ሚስትን ማግኘት ትችላለህ ብላ እንግዲህ ቅድስትንና ምሳሌን ወደ ገበያ ከሚሄዱበት ተከታትለዋቸው ነበረ። እንግዲህ በደረሱበት ሰዓት ላይም እጮሃለሁ እያለች ነው። ያው እነሱም ከጀርባቸው ሌላ ሰው ይመጣ ስለነበረ ተደናግጠው ወደኋላ ብለው ቆም ብለዋል ማለት ነው። እንግዲህ ምናልባት እነሱም ሰው ስላዩ ላይዟቸው ይችላሉ። እንግዲህ ቅድስትና ምሳሌም ያመልጣሉ ብለን ተስፋ እናደርጋለን። ሌላው ሉላና ሞገስ እንግዲህ ዛሬም ሰፈር ቀይረው ወደ ሌላ ቦታ ሄደዋል። ቀጣይም እንግዲህ ካሉበት ከአዲስ አበባ ወጥተው ወደ ሀዋሳ ለመሄድ እየተነጋገሩ ነው። ምናልባት ዝና ከዚህ በኋላ እነሱን የማግኘት እድሉም ዜሮ ዜሮ ነው ብዬ አስባለሁኝ። እንግዲህ ያቶ ዝና አርፈው ይቀመጡ፣ ብዙም እዚህ በላይ መድከም አያስፈልገውትም። ምናልባት ሉላን እንደማያገኙ እርግጠኛ ነዎት? ወይዘሮ መሀድ የትን ያግቡና አርፈው ሰብሰብ ብለው ይቀመጡ። እንኳንም ረገጥ እያደረጉ ተስማምቶ መኖር ነው ከዚህ በኋላ ማለት ነው። እንግዲህ ለዛሬ ያዝኩላችሁ ቪዲዮ ይህን ይመስል ነበር። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት በቴሌም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ ሳናይ ጊዜ ተመኘሁ። ሰላም።